አንድ ጥያቄ ነበረኝ። አሁን ጾም የእናንተ ጾም ከተጀመረ አስር ቀን ምናምን ሆኖታል? አለ አዎ አስራ አንድ ቀን አስራ ሁለት እሺ። እና እኔ አሁን ዛሬ ዛሬ እስላም በሆን የስንት ስንት ሰው ነው ማብላት የሚጠበቅ የሚጠበቅብኝ ምንም ሰው ማብላት አይጠበቅብህም። ከሰለምክበት ቀን በኋላ ጀምሮ ያለውን መጾም ብቻ ነው የሚጠበቅብህ። አይሰማም? ከሰለምክበት ቀን በኋላ ጀምሮ ያለውን ነው መጾም ግዴታ ያለ የሚሆንብህ። ሰው ማብላት አይጠበቅብህም። ይቆራረጣል፣ ኔትወርክ የዘገያ መሰለኝ። ከሰለምክበት በኋላ ቀን ጀምሮ ያለውን መጾም ግዴታ አለ። ኔትወርክ ያለውን እደግምልሃለሁ። እሺ እሺ፣ ከተሰማ ምንም ማብላት አይጠበቅብህም። ከሰለምክበት ቀን ጀምሮ ለምሳሌ ነገ ከሆነ ምሰልሞ እንሻላ ከነገ ጀምሮ ያለውን እስከ መጨረሻው መጾም ብቻ ነው። ጾምም የለብህም፣ ማብላትም የለብህም ነው ያለ። ኦኬ በቃ እንደዛ ከሆነ እኔ እሱ ነበረ ካለፈኝ ወይ ከሚቀጥለው አመት ሊጀምር ወይስ ምናምን እያልኩ ነበረ በቃ አሁን ተዘጋጅቻለሁ መሆን እችላለሁ እሺ የምለውን ቃል አብረህኝ ተከተልክበል እሺ

ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል፣ አላህ ምስጋና ይገባው። አንድ ሰው ሙስሊም ከሆነ በኋላ ሻወር ሊወስድ ይገባል። ዛሬ ወይም ከቻልክ ነገም ቢሆን ችግር የለውም። ከዚያ ስለ ሶላት አስተጋገድ በመማር ሶላት መስገድን ትጀምራለህ ማለት ነው። ይሄ ነው አንድ ሰው እስልምና ሲቀበል ያለፈው ወንጀል ይማርለታል። አላህ ቃል ገብቷል። ግን ወኢኒ ለገፋርን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን ሁሉ እምርለታለሁ ብሎ ቃል ገብቷል። እና እስላማዊ ትምህርት የምትማርባቸው ግሩፕ ያስገቡሃል። ልጆች ከላይ ኢብራሂም አድርገው ያገናኛል። እንሻላ እንኳን ወደ እስላም መጣ ብለናል። ስምህ ማን ነበር? መልካ መልካ እሺ። መቀየር ካልፈለግክ ችግር የለውም። አይ መቀየር ፈልጋለሁ ካልክ ያንተ መብት ነው። ስሙ ችግር የለበት። ፎሎባክ አድርገኝ። ሽ ነው እሺ ይቅርታ ግን እንዴት ፎሎ እንደማድረግ እንደሚደረግ ራሱ እኔ ቲክቶክ ራሱ አንድ አስራ አምስት ቀን ወይ ሀያ ቀን ቢሆንኝ ነው ከገባው። ምንም አይነት ሶሻል ሚዲያ ከዚህ በፊት ስጠቀም አልነበረም። ፕላሱን ከላይ ያለውን ልጅ ፕላስ ምልክቱን ጫን በለው ፎሎ ያደርጋል። ወይ ኢብራሂም አንተ ፎሎ አድርገውና፣ በስታወር አርጌዋለሁ፣ ፎሎ አርጌዋለሁ፣ ፎሎ አርጌያለሁ እኔ ምናልባት ኢምቦክስ መጽሐፉም ራሱ ከተቸገረ ነው እንጂ በጣም ይቅርታ። እና ስም ያልከው ከዚህ በፊት ኤሌመንተሪ ያለው አንድ ሙስሊም ልጅ ነበረ። እና አስተማሪዎች የሚረብሹ ተማሪዎችን እያቀላቀለ ከማይረብሹ ጋር ሲያስቀምጥ እኔን ወስዶኝ እዚህ ሙስሊም ጎን ጋር ሲያስቀምጠኝ ከእስላም ጋር አልቀመጥም ብዬ ችግር ፈጥሬ ነበር። እና አሁን እሱንም ይቅርታ መጠየቅ ፈልጋለሁ። ተውፊቅ ይባላል። የእሱን ስም ራሱ ብትሰጡ ደስ ይለኛል። ማሻአላህ፣ ደስ ይላል። ተውፊቅ ነህ። ከዚህ በኋላ ተውፊቅ የሚለው ስም ኢንሻአላህ ያንተ ስም ይሆናል። ጓደኛህን ይቅርታ ብለው ስላለፈው በጣም ይቅርታ ጠይቀዋለሁ ቶፊቅ መህድ ይባላል በጣም ይቅርታ ጠይቀዋለሁ እና በጣም አዝኛለሁ በልጅነት የሰራውትን ነገር ይቅር እንዲለኝ አማጸነዋለሁ አብሽር አብሽር እኔ እንደውም የሚመስለኝ ሻሃዳ መያዝህን ራሱ ስትነግረው ከአንዳንድ ዘሎ ነው የሚያድቅፍህ እንጂ አፉ በለኝ እስክትለው ራሱ አይጠብቅህም በጣም ነው ደስ አልሀምድሊላሂ፣ በጣም ደስ ችላል። በቤተሰብ እኔ በቤተሰቦቼ ጠቅላላ በጣም አክራሪ የሆኑ የሃይማኖት ዘትሮች ናቸው። አያቴም የሀያ አራት ቤተክርስቲያን ደብሮች ኃላፊ ነበረ እና ያ ሁሉ ተጽዕኖ አለ እና የቤተሰብም ጉዳይ ስለነበረ እንኳን ጓደኛ አንድ ወንበር ላይ ለመቀመጥ ይቀርና ለማየትም ራሱ ተጽዕኖ ነበረብን። እና አሁን ሳስበው ያው ካደኩ በኋላ በጣም ነው የሚጸጸተኝ። እና ምናልባት ወደ ኢትዮጵያ ሲሄድ ይቅርታ ጠይቀዋለሁ። ስልኩም የለኝም። ኢትዮጵያ ሲሄድ ይቅርታ እንደምጠይቀው ተስፋ አደርጋለሁ። እንትን አድርገህ የኔን ስም ስትነካ